ሰላም እንዴት ናችሁ? ሰላም ናችሁ ወይ? ቪዲዮ መስራት አልወድም፣ ግን ያው ቤቢዬ እንደሰራ ስለጠየቀችኝ ለዛ ነው እንጂ ኖርማሊ ካሜራ ፊት ቆሞ ማውራት ምናምን አልወድም። ዛሬ እንግዲህ ከኤርፖርት ሄጄ ልቀበላት ነው። እኔ በጣም ደስ ብሎኛል። በዚህ አጋጣሚ እንኳን ደህና መጣሽ ያለውን የእንግዲህ ጸሎት አድርገን ወደዚያኛው እየሸኘናት ነው። እግዚአብሔር አምላክ ያኛውን ቦታ የሥራ ዘበንሽን ሽን ይባርክልሽ፣ ተባረኪልን። ሰላም፣ ሰላም እንዴት ነው? እንዴት ነው? ዛሬ ስንት እናጠፋው? ቪዲዮ ታውቃለህ? መድኃኒዓለም አሁን ያለነው ወልማርት ነው። ጓደኛዬ እንኳን ደስ አለ። ቴንኪው ለዚህ ክብር ያብቃ። አሜን፣ አሜን። አብራችሁን ሁኑ። ይመቻችሁ። እየገባ ነው

ፐርፌክት እየሆንክ ነው የምትሄደው። ከዚህ በኋላ በተለያዩ ኮንተንቶች ምንመጣ ይመስለኛል። ፕሮሚስ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ደግሞ የዩቲባችን ቤተሰብ እንድትሆኑ በአክብሮት እንጠይቃለን።

አልቅሱ እንጂ ማለትም በሰልፍ ነው የሚያበጥሩለት በፈረቃል። ብዙም አይብዛበታ። በቃ እንግዲህ ትንሽ ነገር ነው፣ ግን ያው ለማሳባከት እና በጣም ነው ወዲህ ሰላም

ስማ አዶ አለ እንግዲህ፣ በሰላም ያስገባሽ መንገዱ ሁሉ የተቃና ያድርግልሽ ጻድቁ አቡነ ገብረ መንፈስ ቅዱስ ከግብፅ ወደ ኢትዮጵያ ስልጣን በወዛት የምትሰሪባት ትራስሽ አድርገሽ እግዚአብሔር አምላክ በጣም በጣም ሰላም ያስገባሽ እና እግዚአብሔር ከሁላችን ጋር የሆነ

ከሃጂ ነው። ስለዚህ እነዚህ ሰዎች ግን አብረው ከሆነ ጀምሮ ኑ ስትላቸው ይመጣሉ። ሁላችሁም በስልክም ቢሆን በምን ትገናኛላችሁ። ዛሬ ብትለያዩ በስልክ ትገናኛላችሁ። ስትመጣ መገናኘታችሁ አይቀርም። ስለዚህ የእሷ ጓደኞች የኔ ልጆች ናቸው። እግዚአብሔር ይሙላላችሁ፣ እግዚአብሔር ያሳካላችሁ፣ እግዚአብሔር ይስጣችሁ፣ እድሜና ጤና ይስጣችሁ። ስምሪ ማለት ከሁሉም ጋራ የምትባባሰው እውነቱን ለመነጋገር ማለት ነው። ስምሪ ለቤተሰቦቿን ብቻ ሳይሆን ለውጮችም ለጓደኞቿ ሁሉ መካሪም ናት ልበል እውነት ትመክራለችም ልበል ትቆጣለችም ወጣም አለ ቁጣ እንደውም ኃይለኛ ነው ወጣም ትላለች በጥቅሉ ላይ እንግዲህ ከእኛ ቤተሰብ እናርገው። አይ በጣም ብዙ ጥሩ ጥሩ ጊዜያቶችን አብረን ሀብረን አሳልፈናል። በጣም ደስ የሚሉ ጊዜያቶች ናቸው። ዛሬም ላይ ለማልቀስ የሚያበቃ አይደለም፣ ለደስታ ነው የሚያበቃ። ምክንያቱም የሁሉም ሰው ምኞት ስለሆነ የሆነ ቦታ ላይ ደርሶ ማየት፣ የሆነ ነገር ማየት፣ ቤተሰብን ማስደሰት የሚባል ነገር ስላለ ስምረት ደግሞ ለቤተሰቧም፣ ለእኛ ለጓደኞቿም፣ ለሁሉም ሰው የደስታ ምንጭልች እውነት ለምን ነገር እኛም ጋር ስትመጣ ልክ እንደዚህ ነች እንደ ቤቷ ነው ሁሉ ነገር እንትን የምትለው በጣም ነው የምንወዳት ሁሉም ሁሉ እንግዲህ እንባቸውንም ጀምረዋል ገና ይቀጥልበታል ብዬ አስባለሁ ነው ከወድ- ብሶን ነው ደስ ብሎን ሳይሆን ከወድብሶን ነው ግን በጣም ደስ ብሎናል በሰላም ግቢ ዛም ያሉ ቤተሰቦች እንግዲህ ያው መልእክታችን ከኛ እኔ እንኳን ቀላል ነው መምጣት ይችላል ስለዚህ እንዳታስከፉብን፣ ጠብቁልን። ማንም የላትም፣ እናንተ ብቻ ናችሁ ያላችሁት እንግዲህ ወደዛ እግዚአብሔር

ይሄ ሚዶ ቡርሳ ነው።

ይገርማችኋል በስንት ትግል ድካም በኋላ ፖርትሬት ተገለበጠዋል።